ላይ ይባላሉ። ኦሪት የተገለጠችው በዕብራይስጥ ነው ይላል። ይሄ ካንተ ሳይሆን ከእኛ ሊቃንቶች ጋር የተገኘ ማስረጃ ነው። እዚህ ጋር አላህ ምን ይላል? ቀደም እንዳልኩ ያው ቀደም የጠቀስኩልህን አንቀጽ ገለጸ። እዚህ ጋ ሁሉም ነቢይ በሚናገርበት ቋንቋ ምለክ ያናግረዋል። ከዚያም መካከል መሰነምር ሰር ወዛሂሩ አነሁም ካኑ የተከለሙነ ብልዕብርያ እነሱ ሲናገሩ የነበረው እነዚህ ነብያቶች በእብራይስት ነው ተብሎ እዚህ ፈትዋቸው ላይ ተቀምጣል አይ እኔ ከቁርአን ላይ ቃል በቃል እብራይስት እንድናገራሉ አብርሃም እንዲህ ይናገራል ሙሴ እንዲህ ቋንቋ የሚል ፈልገህ ከሆነ በቁርአን ላይ የነብያትን ቋንቋ መዘርዘሪያ መዝገብ መጽሐፍ አይደለም ቁርአን ትምህርታቸው ምን ነበር ነብያቶች ማንን ሰበኩ ወደ የትኛው እምነት ነው የሚለውን ነው ያስተምራሁ እንለፈውና ችግር የለውም እሺ ሁለተኛ ጥያቄ ይላቀራል እሺ ኦኬ፣ ሁለተኛ ጥያቄ ፕሮፌት መሐመድ እና ስለ አይሻ ነው። ከዛ በፊት በነበረው ነቢያቶች ላይ እያነጻጸርኩ ምናልባት ጥያቄ ስለሆነ ላቀርብልን ፈልገው ስለዚህ አይሻ በስድስት ዓመቷ እና በዘጠኛ አይሻ በስድስት ዓመቷ እንደተዳረች ነቢዩን እንዳገባች እስልምና ብሪፍ ያደርጋልና ከዛ በፊት የነበረው ቀደምት ሃይማኖት ነው፣ ቀደምት ነቢያቶች የነበሩት እምነት ነው ስላልክ፣ እነዚህ ቀደምት የነበሩት ነቢያቶች በእናንተ እንደ ቁርሃን ከሆነ ከመሲሁ በስተቀር አብዛኞቹ ሚስት ያላቸው ናቸው። ስለዚህ ያው ቀደምት ነቢያቶች እንግዲህ ሚስት አላቸው አይደል? የሌላቸውም አሉ። ኦልሬዲ ያላቸውን እንደ ምሳሌ ነው የያዘው። ስለዚህ በዛ ሰዓት የነበረው ህግ በምን አይነት ህግ ነው የሚተዳደረው? እስልምና የዛን የነበረው ልምምድ ምን አይነት ህግ ነው? እንዴት ነው? ልክ እንደ ፕሮፌት መሐመድ በስድስት ዓመታቸው በልጅነታቸው ያገቡ ነቢያቶች አሉ ወይ? ያን ነገር ብሪፍ ያደረጉት ከዛ በፊት ይሄ ነገር ልምምድ ነው ወይ የመጣ ነው? ከዛ ጀምሮ ተከታትሎ የመጣ ነው? ይሄ አልተገለጸልንም። እንደዚህ የአምላክን ህግና ስርዓት አንድ አምላክ አምልኮ ይሉ ነበር። አምላክ አንድን ሦስትም ነው ብላ አያስተምሩ። ይህ ዋና መሰረታዊ ነገር ነው። አምላክ ተረድቻለሁ። የአምላክ በማይሞት ዘለአለማዊ ህያው እንደሆነ እርሱ አንድ እና ብቸኛ እንደሆነ የሚያስተምሩ ነበሩ ነቢያቶች። አገቡ፣ ወለዱ፣ ምናሉ ይሄ አልተገለጸልንም። ስለ ማግባታቸው ምናምን ሳይሆን የተገለጸው ስለምንድን ነው ስለ አንድ አምላክ ስለማምለካቸው ነው። መሲሁ ምናለ አብርሃም ምናለ ስሐቅ ምናለ የሚለውን አስተምሮታቸው ነው። አይነ ትኩረት ያደረገው ይህን ጥያቄ ምክንያቱም፣ እኔ እዚህ ጋር ስለ እስልምና ጥያቄ ስጠይቅ፣ ሌላ እምነት ስላለ ሌላ እምነት ምድር ላይ ባይኖር እስልምና ላይ ጥያቄ ሊነሳብኛ ይችላል። ስለዚህ እስልምና እንደሱ ከሆነ በጣም ጥሩና እንደዛዛራቸው ችግር የለም። እንደሱ ከሆነ ሊዳርነው ከዛ አንጻር ቢኮዝ፣ በክርስትናው ዓለም በክርስትናው ዓለም በብሉ ኪዳን ወይም በሙሴ ህግ ይተዳደሩ ነበር አይደል? እሺ በጣም ጥሩ እሺ። በክርስትና እንደሱ ከሆነ ሴት ልጅ በዚህ ዕድሜዋ ታግባ የሚል ህግ አለ። እስኪ ስተር ችግር የለም። እሺ ጥያቄ ልጨርስና እሱ ጋር እንመጣለን። እንዳልኩ በኦሪት ዘመን በዛ ጊዜ በብሉኪዳን በሚባለው በክርስትናው በክርስቲናው በዛ ጊዜ ህግ አላቸው። አምላክ እንዳለ ሆኖ ህግና ስርዓት አለ። ስለዚህ አምላክ አስርቱ ትእዛዛት እንባሉ አምላክ የደነጋቸው ህጎች አሉ። ከህጎቹም መካከል ምናልባት ስለ ጋብቻም ይኖራል ለምትል ነቢያቶች ራሳቸው በዛ ህግ የተዳደሩ ነበሩ። ከዛም በፊት የነበሩ ነቢያት ሚስት ያላቸውም የሌላቸውም አሉ። ብልሀኛ አንተ ባንደበት። ስለዚህ እነዚያ ያሉት ነቢያቶች በቁርሃን ላይ፣ ወር ደግሞ መጽሐፍ ቅዱስ ላይ ስለ ሚስቶቻቸው ይገለጻል። በስ ስለዚህ ያን ነገር ከዛ አንጻር ነው። አሁን ባለው ከፕሮፌት መሀመድ ጋር ኮምፔር አድርገህ ያን የነበረ ልምምድ ህግ ነው ወይ? አሁን ላይ ተፈጻሚ ነው? ምክንያቱም ቀደምት ነቢያቶች የነበሩት እምነት ነው ካልክ ተያይዞ መምጣት ነበረበት። የነብይነትን ሚዛን እናውራ ወይንስ? ኮይ ስለ እድሜ ከሆነ እግዚአብሔር የትኛው ቦታ ላይ ነው ሴት ልጅ በዚህ እድሜዋ ታግባ ያለው? አንድ ቦታ በእድሜ አይደለም። አዎ በጣም ጥሩ። ስለዚህ በምንድን ነው? በእድሜ ሳይሆን ላቅመ ሕይዋን ነው የሚባለው፣ አይ ቲንክ ነው። ስለዚህ በእድሜ ካልሆነ እድሜ ናት ታንሳ ማለት ነው። እድሜ ሳይሆን ለአቅመ ሔዋን መድረስ ከሆነ እንስማማለን። አሁን ምን ወደ ምን እንቀይረዋለን? አይሻ ለመሆኑ ለአቅመ ሔዋን ደርሳ ነበር ወይ የሚለውን ደግሞ ከራሱ አንደበት እንስማ። አይሻ እሱ ጋር እኔ ጥያቄ እንደዛ ነበረ። ምክንያቱም የቀደምት ነቢያቶችን ያን የነበረውን ነገር እዚ አሁን ላይ በነቢዩ መሐመድ ጊዜ እንደዛ እንድናደርግ አንድ ነቢይ በስንት ዓመቱ ማግባት አለበት የሚል ሕግ አውጥተዋል እግዚአብሔር ስለ መልስ የለውም። መጽሐፍ ቅዱስ አለው ካልከኝ ስጠኝ፣ ችግር የለውም። በዚያን መዝናቸዋለን እርሳቸው ነው አንድ ነቢይ በአስራ አምስት ዓመታት አግባ ብሏል። ለምሳሌ ወይ በአስራ ስምንት ከሆነ ችግር የለውም። ማስረጃ ስጠኝና በዚያን መዝናቸው እርሳቸው ነው እሺ እግዚአብሔር ለዚህ ደግሞ መጽሐፍ ቅዱስ መልስ የለውም እያልኩ ነው። እሺ በቁርአን ላይ ወር ደግሞ በሌላ እምነት በክርስትናም በስድስት አመት እድሜ ይገለጻል። ቤተኛው አስተምሮ በስድስት አመት ላይ ትዳር የመሰረተ ነብይም ሆነ ሐዋርያም ሆነ ማንም ሰው የለም። እና ከዛ አንፃር ነው ለኔ ፐርሰናሊ በጣም መጽሐፍህ ላይ አንድ ነብይ አንስቼ ለምሳሌ ቆይ ይህ ይሄ ነብይ በስንት ዓመቷ ሚስቱን አገባ ብለህ መልስ ታገኛለህ? አታገኝም የሚስቱ እድሜ ይገለጻል ይኖራል የለም አታገኝም እንደ ምሳሌ ልጥቀስልህ ልጥራለህ ለምሳሌ አንድ ነ እንባቆም እንባቆም የሚባለው አንድ ነብይሽ ችግር የለውም አንድ ነብይ አንሳና ወይ በቃ ችግር የለውም ኢስሐቅ በስንት አመቱ አገባት በጣም ጥሩ ኢስሐቅ ሚስቱ ማነች ታውቃለህ የኢስሐቅ ሚስቱ ማነች እየሰማሁ ነው እሺ የኢስሐቅ ሚስት ማነች? አላውቅም አላውቅ። እሺ ርብቃ እንደሆነች መጽሐፍ ቅዱስ ይነግረናል። እሺ በስንት ዓመቷ ገባት? አላውቅም። በስንት ዓመቷ ነው ያገባት? አይ ስለዚህ በማጣው ነገር ላይ እንደ መስፈርት አድርጎ ማንሳት የማይሆን ነገር ነው። አይሆንም እንደዛ እንደዛ ከሆነ የእድሜ መገለጽ አልነበረበትም ብዬ ነው ቢኮዝ ከተገለጸ የሁሉም ስለዚህ፣ ባገለጸ ነገር ነው እንደ ነብይ በዚህ እድሜ ያግባ ምናምን የሚለውን አንተ። ሳሁን መጽሐፍ ቅዱስ ራሱ አንተ አልገለጸም ይሄን ነገር እያልኩህ፣ በእድሜ ደረጃ አንዲትም ቦታ አልገለጸም። ርብቃን በስንት አመቷ እንዳገባ ደግሞ መጽሐፍ ቅዱስ ርብቃን የገለጸበት ቦታ ብታይ በጣም ተደነግጣለህ። እንግሊዝኛ ትችላለህ አትችልም? ትችላለህ እንግሊዝኛ ትችላለህ ትችላለህ አሁን በጣም ጥሩ እሺ አንድ ጊዜ ቺል ጋብዛህ እስኪ እሺ እሺ እሺ እንግሊዝኛ ከቻልክ እንግዳውንስ ቺል ጋብዛህ ስላ እና ስለ ይሳ ጋብቻ እንመልከት እስኪ አንዴ ሚራውን ላይ ዞሮ

እስቲ ወይ ራቅ ወይ ቀረብ አድርግልኝ፣ በዥ እያለብኝ እንዴ። እሺ ያው አሁን አይታይም። እስኪ ከዚህ ጀምራው በቃሽ። ኬቱ ጋር ኬቱ ጀምራው

እንዴት ነው የተረጎምከው አንተ እስኪ ተርጓሚን ብረም ወይ አንተ ተርጓሚና አስረዳኝ እዚህ ጋር በሶስት አመቷን አገባት የሚለው ስንት አመት ጠበቀ ይላል እሷን ለማግባት ከተወለደችበት ጊዜ በኋላ አዎ ለማንኛውም የሚወለድ በሶስት አመቷን እንዳገባት ይገልጻል እሺ ጌታ ሰው በሶስት አመቷን ያገባት እና አንድ ሰዓት ነቢይ በሶስት አመት ሊያገባ ይችላል። ሰው በሶስት አመት ሊያገባ ይችላል ወይ? እንዴት እንዴት እንዴት በሶስት አመት ሕፃን አለች የ37 አመት ሰው። እኛ ግን ይሄንን እንደትልቅ ርዕስ አድርገን እናነሳው። ለምሳሌ ርብቃን በዚህ አመት አገባ ምናምን ትዝ አይለንም ወላሂ እኛ ስለ መለኮታዊ ጉዳይ እናወራቸዋለን፣ እነሱ ግን ስለ ሚስት ነው የሚያወሩን። ያስከረን እንደዚህ ስለ አምላክ ብናወራ አይሻልም? ስለ መዳን ብናወራ አይሻልም? ስለ ቀጣዩ ዓለም ብናወራ አይሻልም? ስለ ነብያት መንገድ ብናወራ አይሻልም? አይደለም። አንተ የተረዳህበት አረዳድ ትክክል አይደለም። እሺ፣ አንተ የተረዳህ ምንድን ነው? እሺ፣ አንተ የተረዳህ ምንድን ነው? ምን ይላል ይሄ ቃል? ተርጉም እንደሆነሽ ለሶስት አመት። ይኸውልህ ሶስት አመት ላይ ያገባት ሳይሆን ከላይ ጀምሮ አደ ፔሪድ እርብቃ ወቅት ቦርን ነው የሚለው፣ መወለዷን ነው እዛ ጋር የሚገልጸው። ዘን ሺ ዌትድ ዩኒትሊ ሺ ወት ፊት ፎር ሜሪጅ ስሪ ርስ ነው እሷ ለማግባት ሶስት ዓመት እንደጠበቃት ነው የሚናገሩ። ዘን አገባት ነው የሚለው ሜሪድ ሀር እንጂ እዚህ ጋር እሷ በሶስት ዓመቷ ተዳረች አይለም

ከዛ ምን አረገ ፎር ሜሪጅ አገባት፣ አይደለ ፎር ሜሪጅ 3 ይርስ ነው የሚለው ለጋብቻ አራት 3 አመት እንደጠበቀ ማለት አገባት ማለት ነው ፊት ኤን አይደለም አንተ እንዴት ነው የምትረጉመው ፎር ሜሬት ትሪ ይርስ ካለ እዚህ ጋር እንትን አስቀምጥልሀለሁ እዚያ ጋር በምልክት ሜሪጅ ከሚለው በፊት እኮ ወዝ ፊት አለህ እኮ ደርሳለች አለህ እኮ ፊት የሚለው ምንድን ነው ደርሳለች መድረሷንማ ገለጸ ግን ሶስት ዓመት እንደጠበቃት ነው የተናገረው ደርሳለች ከዛ በኋላ ነው ሶስት ዓመት ጠብቋት ነው ያገባት ዘን ይላል እዚህ ታዲያ ለምን ዘን ተቀመጠ ዘን ማሬድ ለምን ዘንን አስቀመጠው እ ለምን ዘንድ ተቀመጠታ? ከደረሰች በኋላ ገባት የሚለውን ለመግለጽ ነው። አዘኝ ነው የተጠቀመው። ከደረሰች በኋላ ወዝ ፊት አለ። ደርሳ አለች አለ ደርሳ ነበር አለ አይደለ? ለምን ለምን ለጋ ብቻ በስንት አመቷ? በሶስት አመቷ ከዛ ምን ሁሴን፣ ለምን አንተ ወደ አማርኛ ቀይረው በትክክል ካመጣ አይ ቀይረው አይ ቀይሩ አለ እሺ ያው ስጫ ነው እንትን እያለ ነው ኮፒ አድርገውና ወይ ጉግል ካለ ጉግል ላይ አንተ በምትለው እኮ ራሱ ከሄደ ከሶስት አመት በኋላ እንዳገባት ነው የሚያሳየው ሶስት አመት ጠበቃት ነው የሚለው የተወለደችበት ጊዜ ደግሞ እናቱ ማነች እቺ ሳራ በሞተችበት ጊዜ ነው የተወለደችው። እንደዛ ለምን ሁሱ አትረጉሙም? ካልሆነ ለምን መሰለህ አሁን እኔም ስልክ ሌላ ስለሌለኝ መተርጎም አልችልም። በዛ ጋ በዛን ጊዜ እንደተወለደች ነው የተናገረው። ከዛ በኋላ ለጋብቻ ዝግ እንትን ብቁ ሆነች፣ ፊት አርጋለች ነው የሚለው ዘንድ 3 አመት ጠብቆት ደን እንዳገባት የሚናገረው እንጂ በሶስት አመቷ አገባት ያሽ ችግር ነው ያው እና ሶስት አመት ከዚያም አገባት ይላል። ያ ሰላም እዚህ ጋር በዚህ ጊዜ ለትዳር ተስማሚ እስክትሆን ድረስ ጠበቀ። ሶስት አመት ሞላው። ከዚያም አገባት ይላል። ሶስት አመት ምንድነው የሚለው በቀን 3 አመት በቅንፍ ዘግቶታል። ይኸውልህ በቅንፍ 3 አመት ከዚያን አገባት ነው የሚለው አይደለም። በ3 አመት አገባት አይልም። ምናልባት እሷ የተወለደችበት ጊዜ እሱ በ37 በስንት አመቱ ነው ያገባው? እሱ በ40 አመት አገባት የሚለው እዚህ ጋ አለ በአርባ ዓመት እንዳገባ መጽሐፍ ቅዱስ ራሱ ይነግርሃል። ኮላሳይ አይ አንተ እዚህ ጋር አንተ ጋር አለ እዚህ ጋር በአርባ ዓመት እንዳገባት። አዎ ዋና የት አለ ናሴ፣ መጽሐፍ ቅዱስ ላይ አይደለም? እዚሁ ጥቅስ ላይ አይደለም? ይሄን ጥቅስ እኮ ነው እየፈታልህ ያለው እሱ። ይሄን ነው እየፈታልህ ያለው እሱ ነው አይደለም? ኢስሀቅም አርባ ዓመት ሲሆኗ ገባት፣ ይላል ቃል በቃል። ይሄን ቃል ነው አሁን እየፈታልሃለሁ። ይሄ ብራሽቱ ማለት ነው። እሺ ተመለስ ቱርጋሚው ላይ ተመለሳ። እንደ ችግር የለውም መቼ ችግር የለውም። አንዴ ወደ ላይ የሳራ ሕይወት በዚያን ጊዜ ሰላሳ ሰባት ዓመቱ ነበር። በዚያን ጊዜ እርብቃ ተወለደች እና ለትዳር ተስማሚ እስክትሆን ድረስ መቼ ነው የተወለደችው?

ሶስት አመት ጠብቆ ገባት ሶስት አመት ለትዳር ተስማሚ እስክትሆን ድረስ ለትዳር ስለዚህ በሶስት አመቷ ተስማሚ ሆነች እያልከኝ ነው እንዴ ሶስት አመት እስክትሆን ድረስ ጠበቀች እያለ እኮ ነው ከዚያም በኋላ ገባት ይላል እንግሊዘኛው እንደውም ፊት ነው የሚለው ፊት ማለት መድረስን የሚያሳይ ነው እዚህ እንደውም ተስማሚ ነው ያለው አማርኛው ፊት የሚለው ግን በቃ ያ ሰውዬ ፊት አርቧል፣ ደርሷል። ያው ርብቃ መቼ እንደተወለደች ይነግርሃል እኮ ይታያል። ምን ይላል እዚህ ጋር? የሳራም ሕይወት 127 አመት ነበር ይላል። ይስሐቅ በዛን ጊዜ 37 አመት ነበር ይላል። በ37 አመቱ ነበር ካለ በኋላ በዛን ጊዜ ርብቃ ተወለደች አለ። ርብቃ ስንት አመቷ ነበር? ይስሐቅ 37 አመቱ ሲሆን አንድ አመቷ ገና እየተወለደች ነው። ከዛ ልክ 40 አመት ሲሞላ ጊዜ ያገባት፣ ይታያቸዋል። በ3 አመቷ ማለት ነው። የይስሐቅም አርባ ዓመት ሞላው፣ ርብቃን አገባት ይላል። የሶስት ዓመት ህጻን ልጅ፣ አርባ ዓመት ሰውዬ። የጌታ ሰው ፍቺው ትክክል አይደለም። አንተ እራስህን ተርጉምልህ ያልከው እኮ እራስህን ተርጉም ብለህ የእንግሊዝኛው ላይ ይሻላል። ፊት ጠበቃት ነው እንጂ አልፈልግም ወደ መቼ እንደተወለደች እሷ ተናገረ። እዚህ ጋር አንተ ራስህ አነበብከው ቀደም፣ እንደውም ትኩረት አልሰጠሁትም ነበር። እሱ ሰላሳ ሰባት ዓመት ሲሆን በዚያን ጊዜ ርብቃ ተወለደች አለ። ርብቃ ተወለደች መቼ? ሰላሳ ሰባት ዓመት ሲሞላው። ከዚያ መቼ ነው ያገባት ብለን ስናይ በአርባ ዓመቱ ነው ያገባት ይለናል። እሱ 3 ዓመት ከዚያ በኋላ ሲጠብቅ ጊዜ እሷ ሶስት ዓመቷ ገና ማለት ነው። የአርባ ዓመት እሷ የሶስት ዓመት ልጅ ሲያገባ ይሄ ነብይ ነው ብለህ ታምናለህ አንተ? ከዚህ በኋላ ስለ አይሻ የሚያወራ ሰው ይኖራል? ያ እንደው እንግሊዘኛው ይሻላል አሁን ስል ስለሰማሁት፣ እንግሊዘኛው እና ግሪከኛው ማርያምን ያዋን ተማይታዋል የዮሴፍ ዋይፍ ነው የሚላት። አማረኛ ግን ጮኛ ብለው ነው የተረጎሙት። ግሪከኛውም እንደዚህ ሚስት ሚስት ነው የሚላት አዎ። በስንት ዓመት ነበር ዮሴፍ ስንት ዓመቱ ነበር አዲናስ ማርያምን ሲያገባት ስንት ዓመት ነበር? አ አዲናስ አ ት ይሰማል ዮሴፍ ማርያምን ሲያገባት ስንት ዓመቷ ነበር? ይሰማል ይሰማል። ዮሴፍ ማርያምን ሲያገባት ስንት ዓመቷ ነበር? ስንት ዓመቱ ነበር? እሱ አገባ የሚል አለ እንዴ? ባሏ እንደሆነ አታውቅም እንዴ? ሚስቱ ነበረች። አገባ የሚል አለ? የለማ ታጨ ነው እንጂ ታጨ ላይ ነው። የአማርኛው ላይ የአማርኛው ላይ ነው። አውጣው ጊዜ ነው እንዳገባች ምን ነገርኩኝ።

ምን ያል እዚህ ጋር እንግሊዘኛው ላይ እቺ ቃል ምን ትላለች? አንድ ጊዜ ያውና ማቴዎስ እንደምታየው እንግዲህ ምን ያል ይሰማል ያው ከላይ ጀምሮ ማቴዎስ ወንጌል ምዕራፍ አንድ ቁጥር ሚስት የሚለውን ገና ለሰሚህ ነበረ። አይ ሚስት ሳይሆን አሁን ጋብቻ ብለኛል እኮ እንዳገባት የሚናገረው ሚስት ሆነች ስለነበረ። አይ እጮኛለች አልክ እናንተ። አረ ሚስት ሆነች። አይ እጮኛለች። ሚስት ሆነች ይላል። አማረኛው ላይ እጮኛ ይላል። ነገር ግን እንግሊዝኛው ስትሄድ ጊዜ ሚስቱ እንደሆነች ይናገረ ሚስቱ ነች አይደለችም? ሚስቱ ነች አይደለችም? ግሪኩም እንደዛ ይላል። ኡስታስ ግሪኩም ዮቪካ ነው የሚለው። ዮቪካ ማለት ሲተረጎም ሚስት ነው የሚለው ወይም ዋይፍ ነው የሚለው ነው። አንድን አባት ጠይቂያቸው እንደውም በክርስትናው ከፍ ያሉ ደረጃ ያሉ ሳሳያቸው ቪዲዮ ከፍቼ አያገባኝም፣ ስለ ግሪኩ እኔ ግዕዙ ነው የሚያገባኝ። ግዕዙ ጭጮኛ ነው የሚለው አልቀበልም። እንግዲህ ቁም ብለውኛል። አይ ሚስት ብሎ አስቀምጦታል እንዳለ እዚህ ቦታዎች ላይ ሚስት ሚስት ሚስት ሚስት ብሎ ነው ያስቀምጣቸው። አማርኛው ላይ እጮኛ ብሎ ያውና ይታያል። ወደ አማርኛ ያስቀይርልህ ማርያምን ሚስትህን ወደ ቤት ለመውሰድ አትፍራለው ይላል። ማርያምን ሚስትህን ሚስትህን ለመውሰድ የወጣ እሷ የጌታ ሰው ምን ነው ምን ነው እና ሚስቱ ነበረች? አሁን በስንት ዓመቱ ነው ያገባት? ነው የቤተ ክርስቲያን አባቶች እንደሚናገሩት ከሆነ አስቡት፣ እዩት፣ ላሳያችሁ። ማርያም የዛኔ 12 ዓመቷ ነበር፣ 12 ዓመቷ ነበር ማርያም ይለናል። አንድ መጽሐፍ አሳይቻለሁ፣ ዋላሂ 3 መጽሐፍ። ታላላቅ አባቶች ናቸው፣ ታዋቂ ናቸው፣ የግብጽ ኦርቶዶክስ አባቶች። ማርያም 12 ዓመቷ ነበር። እሱ ደግሞ ስንት ነበር? ዘጠና አመቱ ነበር። የ90 አመቱ 12 ዓመት ህፃን ልጅ በመካከላቸው የስንት ዓመት ልዩነት አለ ማለት ነው? ዘጠና ሲቀነስ 12 የ78 ዓመት ልዩነት አለ። አያችሁ? የ90 አመቱ 12 ዓመት ህፃን ልጅ አሁን ቢያገባ፣ እኛ እንደዛ እየሳለን እንሳለቀ በማርያም ላይ ብንሞት አናደርገውም እነሱ ግን የሆነ ሽማግሌና ህፃን ልጅ ትንሽዬ ልጅ አድርገው ሙሐመድና ይሻያሉ ይሳለቃሉ። እኛ እነሱ የወረዱበት ቦታ አንወርድም። እኛ ማርያምን በጣም ነው የምንወዳት። በማርያም አንድ ሙስሊም ሊሳለቅ ወላሂ ያደርገው ይቻትና ማርያምና ዮሴፍ እያለን ሽማግሌና ህፃን ልጅ አናደርግም። ከታች አለ ግን፣ በእናንተ መንገድ እንሄደው ብንል በጣም የሚያስቀይሙ ፎቶዎችን መስራት እንችላለን። ይሄ ግን ሽማግሌ ትልቁ ሰውዬ የሆነ ትልቅ ሰው አድርግና ህፃን ልጅ አድርጌ እንደዚህ አልጫዋትም። በማርያም ላይ ይዘቻቸው እና የዘጠና አመቱ ሰውዬ የአስራ ሁለት አመት ህፃን ልጅ ሲያገባ ሰምታችኋል። ያ ነገር እንግዲህ አያስኬድም ነበር።